በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አብ አባት እንደሆነ ህይወትም ገዥም ወላጅ ላኪም እንደሆነ በቃሉና በመንፈሱ ዓለምን ካለመኖረ ወደ መኖር አምጥቶ የፈጠረ እንደሆነ እግዚአብሔር አብ ስም አምነን ከእውነተኛ አምላክ የተገኘ እውነተኛ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከእውነተኛ ህይወት የተገኘ እውነተኛ ህይወት ከእውነተኛ መድኃኒት የተገኘ እውነተኛ መድኃኒት ከእውነተኛ ገዢ የተገኘ እውነተኛ ገዢ ባነዋሩ ከአብ ከመንፈስ ቅዱስ ጋር አንድ የሚሆን በአንድ በእግዚአብሔር ወልድ ስምም ማምነን ቅድምና ወይም ተድኅሮ መጉደል፣ መጨመር፣ መብዛት፣ ማነስ ሳይኖርበት ከአብ ከወልድ ጋር በአንድነት የሚሰገድለት በሚያስደንቅ ሦስትነት በማይመረመር አንድነት ያለ አዳኝ ጌታ በሚሆን በእግዚአብሔር መንፈስ ቅዱስ ስም አምነንም በህዳር አስራ አራት ቀን የሚነበብ የሚጸለይ የአባታችን የቅዱስ አቡነ አረጋዊን የትሩፋቱን ዜና የሚናገር የገድሉን መጽሐፍ ማንበብ እንጀምራለን። የብፁሕ አባታችን የአቡነ አረጋዊ ጸሎቱና በረከቱ በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። እሊ ቅዱሳኖች ወደ ኢትዮጵያ በወጡ በሦስተኛው ዓመት ንጉሡ አላሜዳ አረፈና እጅግ በጣም የበዛ ህዝብ ተሰብስቦ ህዝቡም ቅዱሳኖቹም ሁሉ አለቀሱለት። ከዚያም በነገሥታቱ የመቃብር ቦታ ቀበሩት። እሱ ቀጥሎ የካሌብ አባት ታዜና ነገሰ። እነዚህም ቅዱሳን የትሩፋታቸው ገርልና የጽርቅ ስነ ምግባራቸው በሰማይ ላይ እንደሚያበሩ እንደ ሰማይ ከዋክብት እያበራ በምንም በምን ሳይለያዩ በአንድነት በማህበር ሆነው በአንድ የጸሎት ቤት ተቀመጡ። በመልካም የተክል ቦታ ያለ ዛፍ በየአይነቱ እንደሚያፈራና ማዛውም እንደሚጣፍጥ ማዛ ሃይማኖታቸው የጣፈጠ ህብረ መልኩ የሚያበራና የሚያስደስት እንደ ህንደ ኬብነ በረድ ድንጋ የሚያስደለድሉ በጽዮን የሽቱ አዳራሽ በሽቱ ዕቃ ታሽጎ እንደሚቀመጥም ሽቱ ማዛ ያላቸው በእብነሰንፔር ላይ የተመሰረተ እንደ ጽኑ አምድ የቀጥታ ባህሬ ያላቸው በንጹሕ ወርቅ የተለበጠ እንደ ጳዝዮን ድንጋይ በሴት ሙሽራ አንገት የሚጠለቅ እንደ ወርቅ ሀብል በወንድ ሙሽራ ራስ ላይ እንደሚደፋ የወርቅ አክሊል በነገስታት ራስ ላይ እንደሚጫንም እንደ ወርቅ ዘውድ የምድር መሳፍንትና መኳንንት በጣታቸው ላይ እንደሚያጠልቁት የወርቅ ቀለበቱ ነው። ለአክሱም ምድር ጌጡ ሆኗል። የሥርዓታቸውንና የሕጋቸውንም መጽሐፍ አስረክቧት የክርስቶስ ደቀ መዛሙርት በሆኑ ባሕሪያት የትምህርታቸውን ትእዛዝ ተቀብላ ጸንታ እንድትኖርም አደረጓት። ብዙ ድንቅ ድንቅ ታምራትን ያደርጋሉ። በጸሎታቸው አንካሶች እግራቸው ተቃንቶ እንዲሄዱና እንዲሮጡ፣ ዲዳዎች እንዲናገሩ፣ ደንቆሮዎች እንዲሰሙ ያደርጋሉ። ከፀሐይ ልቅ ሰባት እጅ የሚያበራ ብርሃንም በጸሎተ ማዕዳቸው ላይ ይበራል። ከአንዲት ሰንበተ ክርስቲያን በቀርም እህል አይቀምሱም። በዚህ አይነት ግብር በአንድነት አስራ ሁለት ዓመት ተቀመጡ። የአባታችን የዘሚካኤልም እናቱ እድናም ከእሷ ጋር ከመጡ አሷን ከመባሉ አሷን ከመሰሉ ጓደኞቿ የሴት መነኮሳት ጋር በእነርሱ አካባቢ ትኖር ነበር አባታችን ዘሚካኤልንም የበላይ ጠባቂያቸው ወይም መሪያቸው አደረጉት እንደ አባት እናት አከበሩት እንደ አምላካቸውም ወደዱት ስሙንም አረጋዊ ብለው ሰየሙት ይህም ብልህ አዋቂ ማለት ነው እንደ ንጹሐን ሐዋርያት መሪ ወይም አለቃ እንደ ጴጥሮስ የመልካም ጎዳና መሪ ሆኗቸዋልና ንጉሡ ታዜና። በነገሰ በስድስተኛው ዓመት እኒህ ቅዱሳን እርስ በርሳችን እየተያየን መኖር በሀገራችን ላይ ሆነንም በተርላ ደስታ እንደ መኖር ስለሚቆጠብ የብቻ መኖር ያስፈልገናል ሲሉ አሰቡ፣ ተማከሩም። በዚያን ጊዜ እያለቀሱና መሪርን ባንም እያነቡ ለየራሳቸው ተለያዩ። በዚህም መሰረት አባሊቃኖስ ወደ ደብረ ቆንት ቆናጽል አባ ጰንጠሊዮንም በሱ ትይዩ ዘንድ በሆነ በሆነ ቦታ ሁለት ኪሎ ሜትር ያህል ርቆ ሄደ። ገሪማ የተባለ አባታችን ይስሐቅም መደራ ወደሚባል ሶስት ኪሎ ሜትር ያህል ርቆ ሄደ። አባ ጽህማም ጸዲያ ወደሚባል፣ አባ ይማታም ወደ ገራልታ፣ አባ አፍጼም ይህ ወደሚባል አባ አሌፍም አሃዳ ወደሚባል ቦታ ሄዱ፣ ተበታተኑም። ይህ አባታችን አቡነ አረጋዊ ግን ፈጣን ወይም ሯጭና ጎበዝ መንገደኛ ሁለት ቀን የሚያስኬደውን ያህል በምስራቅ በኩል በምትገኝ አገላ ወደምትባል አገር ከእናቱና ከደቀ መዝሙሩ ከማቲያስ ጋር ሄደም። በመንገድም ሲጓዝ ደብረ መድኃኒት ከምትባል ቦታ ደረሱና፣ በዚያ አደሩ። ቀኑ መሽቶ ነበርና በዚያም ለሰባት ቀን ያህል ተቀመጡ። የዚህች አገር ሰዎች በጣም ክፎይ ስለነበሩ ዘለፉት፣ ነቀፉትም፣ ነቀፌታንም አመጡበት። እርሱም በዚህች ሌሊት የእግዚአብሔር ቁጣ በላያችሁ ትውረድ፣ የምድራችሁንም ፍሬ አጥፋ በየሀገሪቱም ላይ በየጊዜው ውርጭና ቁር ከመውረድ አያቋርጥ ሲል ረገማቸው። በአቅራቢያዋ ያለችውን አገር ግን የምድር ፍሬ ሁሉ ሁልጊዜ ከአንቺ አይታጣ ወይም አይጥፋ፣ በአንቺ ላይ ሰፍረው የሚኖሩ ሰዎች ሁሉ ባለጸጎች፣ ጸጎች፣ ንዑዳን ክቡራን ይሁኑ፣ ንዑዳን ክቡራን ይሆኑ ሲል በአራቱ ማዕዘን በትምህርተ መስቀል ባረካት። በሩቁ ጎልተው እስከሚታዩ ድረስ ላሞቿ የሰቡ ሰንጋዎቿ የደለቡ የበግ መንጋዎቿ በመሰማሪያቸው የበዙ የተራቦ ይሆኑ። በአንቺ ላይ አባር ቸንፈር የእህል ችግር አይኖር። በአንቺ ላይ የሚኖሩ ሕዝቦች ለከብቶቻቸው የውሃና የሳር እጦት ፈጽሞ አይኖር በማለት ባረካት። በኋላ ዘመን የሚሆነውን ከመሆኑ በፊት የትሩፋቱ መታሰቢያ ትሆነው ዘንድ አውቆም ባረካት። ስለዚህም ለልጅ ልጅ እስከ ዘላለም ድረስ ትባረክ ብሎ ባረካት። ከዚያም ጥቂት እልፍ ብሎ ዱር ለዱር የሚዞር ጋኔን ያደረበት አንድ ሰው አገኘ። በሰውየው ላይ ያደረው ጋኔንም አንተ የእግዚአብሔር ሰው ወይም አገልጋይ ዘሚካኤል ሆይ ታጠፋኝ ዘንድ መጣህን? እያለ በታላቅ ቃል ጮኸም። አባታችን ዘሚካኤልም በትምህርተ መስቀል አማተበበትና ዝም በል አፍህንም ዝጋ አለው። በዚህ ጊዜ ፈጽሞ ዝም አለ፣ ጋኔኑም ከእርሱ ወጣ። ከዚህ በኋላ በእጁ አነሳው፣ ፈጥኖም ማዳ ነውና ከእንግዲህ ወዲህ ከእንግዲህ ወዲህ ገርህ ከእንግዲህ ወዲህ ወደ አገርህ ሂድ አለው። እርሱም ስላዳነውና ስለፈወሰው እግዚአብሔርን ፈጽሞ አመሰገነው። ሰውየው ግን የእግዚአብሔር ባለመዋል የሚሆን አረጋዊ የተባለ ከአባታችን ከዘሚካኤል እግር ስር ወድቆ አባቴ ለስድስት ዓመታት ያህል ያሰቃየኝ ከነበረ ደዌ የፈውሰኛልና እስከ ለተሞቴ ድረስ ከአንተ ፈጽሞ ለመለየት አይኖርብኝም አለው። ስለዚህም ልቡን አጽንቶ ተከተለው። ደቀ መዝሙሩም ሆነ። የሀገሩም ሰዎች ይህን ድንቅ ሥራ በተመለከቱ ጊዜ ከሰው መጨናነቅም የተነሳ መንገዱን ይሄድ ዘንድ እስኪከለክሉት ድረስ ታላቁም፣ ታናሹም፣ ልጁም፣ አዋቂውም፣ ሴቱም ወንዱም ወደ እርሱ ተሰብስበው ከበቡት። ዳግመኛም ከዚያ ጥቂት ልፍ ብሎ ስሟ አውላ ማህበር ከሚባል የዛፍ ጥላ ስር አረፈ። እርሷም እስከ ዛሬ ድረስ የቅዱሳን ማረፊያ ሆና ትገኛለች። ቅዱስ አባታችን አረጋዊም ቅድስት ቦታ ዳሞን ባያት ጊዜ ሦስት ጊዜ ሰገደ። ዳግመኛም እየሄደ ከወንዝ ዳር ሲደርስ አንድ ሰው መጣና ይሄ ይህ የተሰበሰበ ሕዝብ ምንድነው? ነው ይህስ እነማን ናቸው? ሲል ጠየቀ። ሰዎችም ይህ አባታችን አረጋ የተባለ ከሮም ከወጡ ወይም ከመጡ ቅዱሳን አንዱ ሲሆን እርሱም በአገራችን ላይ በመንገድ ሲያልፍ ድዊ ይፈውሳል፣ አጋንንትንም ያወጣል አሉት። የአጎልማሳ ሰውዬም ይህን ከሰማ በኋላ ወደ ቤቱ በችኮላ እና በሩጫ ሄደ። የታመመ ወይም በሽተኛ የነበረ ልጁንም በአልጋ ላይ አሸክሞ መጣ። ከዚህም በኋላ ከዚያም በሽተኛውን ልጅ ከአባታችን እግር ስር አስቀመጠውና አባቴ ሆይ ልጄን በጸሎት ኃይል ከበሽታው ትፈውስልኝ ዘንድ እማልድሃለሁ አለው። አባታችን አረጋዊም ጌታዬ፣ ንጉሴና አምላኬ ኢየሱስ ክርስቶስ ሆይ ይህን ድዌ ከአራተ ህማሙ ያንስ ያንሰው ፈጽሞም ከደዌ ይፈውሰው ወይም ያድነው ሲል ተናገረ። በዚያን ጊዜ የአበሽተኛ ልጅ ፈጥኖ ዳነና ከሰዎቹ እኩል በአገሩ እየተራመደና እየሮጠ ሄደ። ይህን ተአምር የተመለከቱ የሀገሩ ሰዎች ፈጽመው አደነቁ። ከዚያ በፊት በሀገራቸው ላይ ድዉ የሚፈውስ አጋንንትን የሚያወጣ አይተው አያውቁም ነበርና፣ ስለዚህም እጅግ በጣም ተደሰቱ፣ እልልታንም አበዙ። በሥራውና በባህሪው እንደ ዕንቁ የከበረ ሰው አግኝተዋልና ከፍቅራቸውም ጽናት የተነሳ ከእነሱ ይሄድ ዘንድ ወይም እንዲለያቸው አያሰናብቱትም ነበር። ከዚያም ጥቂት አልፎ ምስጓጎ የምትባል ታላቅ ገለብ ወይም ቋጥኛ አጠገብ ደረሰ። ከዚያም ላይ ሆኖ ቅድስት ቦታ ዳሞን ለይቷት ጣርቶ ተመለከታት። በተራራዋ ላይ ለመኖር ወደደ። በአመቺነቷም ልቡ በፍቅር ነደደ። ፈጥኖም ወደ አጠገቧ ወይም አካባቢዋ ከደረሰ በኋላ ከጫፏ ላይ የሚወጣበት መንገድ ተመለከተ፣ ፈለገ፤ ነገር ግን አላገኘም። የተራራዋን ዙሪያ በሙሉ ቢዞርም ፈጽሞ ወደ ላይ መውጫ አላገኘም። ከዚህች ተራራ ላይ ወጥቼ ለመኖርም እጅግ ፍላጎት ነበረኝ ነገር ግን ወደ ላይ መውጫ መንገድ አላገኘሁም፣ አለ። ይህንንም ካለ በኋላ ገደሉ ረጅምና ተራራውም እጅግ ምጡቅ ወደሆነ ሰቁራ የሚሉት ወደ ሌላ ቦታ ሄደ። በዚያም ትንሽ በር መግቢያ አገኘና ከተራራው ላይ ወጣ። በመሸም ጊዜ አንዲት ግማሽ ዳቦ አቅርቦ ባረከና መብላት ጀመረ። ከበላ በኋላም ከዳቦ የተረፈ ፍርፋሪ እንኳን አልነበረም። ቅዱስ አባታችን አረጋዊም ይህች ቦታ ለሱ ተስማሚ እንዳልሆነችና እግዚአብሔርም በዚች ኖር ዘንድ እንዳልፈቀደለት በልቦ ተገነዘበ። እንዳስለመደውም ወይም እንደ ልማዱ ሌሊቱን በሙሉ ያለ እንቅልፍና ያለ ረፍት ሲጸልይ አደረ። እንደ መላእክት ትጉህ ነበርና በማግስቱም ከዚያ ወርዶ የገደሉ ወይም የተራራው ስም ምንግር ምንግር ጋር ከሚባል ሌላ ቦታ ሄደና በተራራው ላይ እስከ ማታ ድረስ ሲጸልይ ዋለ። ከዚያም ትንሽ የዳቦ ቁራሽ አምጥቶ ወይም አቅርቦ ባረከና በላ። አሁንም ስላልተረፈው ይህች ቦታ ክፍሉ እንዳልሆነች አወቀ፣ ተረዳም። በዚያም ሌሊቱን ሁሉ ሲጸልይና ሲሰግድ አደረም። በነጋው ጊዜ ከዚያ ተነስቶ ሙሃዝ ወደሚባል ተራራ ሄደ። ለዚህም ገደል ወይም ተራራ መግቢያ በር ወይም መውጫ መንገድ አስቀድሞ ነበረው። በመሸም ጊዜ ዳቦ አቀረበና ባርኮ በላ። ነገር ግን ከዳቦው ፍርፋሪስ እንኳን አልተረፈውም። ይህን ማድረጉ በመብል ምክንያት ወይም ማዕዱ ባለመትረፉ ምክንያት አልነበረም። እርሱስ በየሳምንቱ ሐሙስ ዕለት እርሱስ በየሳምንቱ ሐሙስ ሐሙስ ዕለት በስተቀር ምግብ አይመገብም ነበርና። ነገር ግን በረከት በየት ቦታ እንዲወርድና መኖሪያ ውስጥ በምን ወይም በየት ቦታ እንደሆነ ለማወቅ ፈልጎ ነው እንጂ ይህችን የበረከት ቦታ የደብረ ዳሞን ለወዳጁ ማረፊያው ተሆነው ዘንድ የሚሰጠውንና የሚያደርገውን እርሱ እግዚአብሔርን ያውቃልና እግዚአብሔር እግዚአብሔር አምላኬ ወደዚያ ተራራ የምወጣበት ረዳት ይልክልኛል፣ ብሎ እርሱ ሁሉን ስለሚያውቅ ከእርሱ ዘንድ የጠየኩት ሁሉ ይፈጸምልኛልና ከዛሬ ጀምሮ ወደዚያች ቀድሞ ወደ አገኘኋት ተራራ መሄድ አለብኛልና ከዚያ ተራራ ወረደ። ከዚያም ወደ ደብረ ዳሞ ተመልሶ ሲሄድ ከድንጋይ ላይ የሚመነጭ የምንጭ ውሃ አገኘ። በዚያም ውሃውን እየተንከባከበች የቤተ መነኮሳቶችንም ታስተዳድር ዘንድ እናቱ ቅድስት አድናን አስቀምጧት፣ ይህችንም ደብር ባተልሞል ልሞል አሏት። ትርጓሜውም የእናቴ ማረፊያ ቤት ማለት ነው። ከዚያም ሲሄድ ጠፍጣፋ ድንጋይ ያገኘና ከዚያ ላይ ትንሽ ምንጣፋ ነጠፉለትና ተቀመጠ። ታምራትን የሚያደርግ ዘንድ ዘንጎን ወይም በትሩን በድንጋዩ ላይ አቆመ። ከዚያም በተነሳ ጊዜ ደቀ መዝሙሩ ማቲያስና ከሱም ጋር ያሉ ምንጣፉንና በትሩን ባነሱት ጊዜ ያቺ ድንጋይ ቁመቷ፣ ጎኗም ልክ በዚያች ምንጣፍ አይነት ቅርጽ አወጣች ወይም ፎቶግራፍ ተነሳች። የቀድሞ መልኳ ነጭ ሲሆን አሁን ግን የማይፋቅ የማይለወጥ ቀይ ቀለም እንደ ቀቡትም ቀይ ሆና ተገኘች። በትሩን ወይም ዘንጉንም ባስቀመጡበት ወይም ባቆሙበት ላይ በጣም ጥልቅነት ያለው ነቅ በዚያ ተገኘ። ስለዚህም ለእግዚአብሔር አገልጋይ ስለ አባታችን አቡነ አረጋዊ ስለ ታላቅነቱና ስለ ክብሩ መታሰቢያ ሆና ትኖርም ዘንድ እስከ ዛሬ ለምልክት በዚያ ትገኛለች። ከዚያ የደረሰ ሁሉ ይሳለማታል። አባታችን የአቡነ አረጋዊ ጸሎቱና በረከቱ ረድቱም አማላጅነቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከብልጽግናቸው ብዛት የተነሳ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አይላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋና ተቀበል ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታትና ጻድቃን ትጓሃን መላእክትና ፍጹማን እንደናገል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ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 በቅድስት ድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነቱ አገራችን ኢትዮጵያን ህዝበ ክርስቲያኑን ሁሉ ለዘላለሙ ይጠብቀን፣ አሜን።